ሰላም ሰላም ቤተሰብ እንዴት ናችሁ? በሰላም እግዚአብሔር ይመስገን ይተናል። አሁን ደግሞ እኔ መድሀኒት ደምስ እባላለሁ አዲስ ዩቲዩበር ነኝ። አዲስ ጀማሪ ነኝ። ፎሎው፣ ሰብስክራይብ፣ ሼር ማድረጋችሁን ላይክ ማድረጋችሁን እንዳላችሁ እና መስላችሁ ዛሬ መጣሁ። እስኪ ስለአረቡ ሀገር እናውራ። እስኪ ስለአረቡ ሀገር ምን ምን ነበር ማለት ነው? ኢትዮጵያ ሆነ ምን ነበር የምናስበው? እዚሁን ምን ምናየ ነው እዚሁን ምን የገጠመን ዘሁን ምን እንደነበረ ያሰሙ ከመምጣታችን በፊት እና ደግሞ እኛ ባይኖራችን ውስጥ ያደገችው አረብ ሀገር የኖርችው አረብ ሀገር ምን ትበስላለች የሚለውን እንያት። ምክንያቱም እኛ ኢትዮጵያ ውስጥ ስንኖር ወይ ስናድግ የተሳለችልን አረብ ሀገር ሀገርና ስንመጣ ምትገጥመን አረብ ሀገር የሰማይ ነው የምድር ናቸው። እስኪ እስኪ ነው፣ ራስ ልሷ ታውቃላችሁ፣ እንጂ ሀገር ያላችሁ ሰዎች በደንብ ነው የምታውቁት። ይሄንን ነገር በደንብ ኮመንት ኮሜንት ላይ እንደምትጽፉልኝ ተስፋ አደርጋለሁ። ቪዲዮዬን አዩልኝ፣ ተመልከቱልኝ። ተለየ የተለየ ልሰራ ማለት እንደዚህ የሆነ ቪዲዮዎችን መስራት አልችልም፣ ምክንያቱም እንደዚህ አይነት ቪዲዮዎችን ካልሆነ በስተቀር ምክንያቱም እኔ ብዙ ሞባይል ተይዤ መንቀሳቀስ ሞባይል የሚንቀሳቀሱ ሰዎች መስራት ይችላሉ። ምግብ ነክ ላይ መስራት ይችላሉ። አሁን ቢሎግ መስራት ይችላሉ እንደፈለጉ። ግን እኔ እነሱ ነገሮች መስራት አልችል፣ ምክንያቱም እኔ ሞባይል ልጅ አልንቀሳቀስም። ኮመን ማታ ማታ ብቻ ነው፣ ወይም እንዳጋጣሚ ሆኖ ቤዝመንት የሚባለው ክፍል ከብቼ ታች ማለት ነው፣ እያኩታ ሳብሳ የሚችሉ ባክር ልጆች እዛ ወርጄ እንደ አጋጣሚ ካለመምጣት ምናምን ከመጣው ወይ ስልኬ ነው የታሪክ ሄዳሉ እንጂ አይቻለም። እኛ ቤት አይፈቀድም፣ እን ያለበት ቤት ማለት ነው። እና ማታ ግን ያው ፍሪ ነው፣ ማታ ማታ እንደፈለኩ መጠቀም እችላለሁ፣ ማለት ከአራት ሰዓት ወይ ከሶስት ሰዓት በኋላ። እና መልላችሁ ነው ወይ እዚህ ከመምጣታችሁ በፊት ያመጣቋል አረብ ሀገር፣ እና እዚህ ከመምጣችሁ ያያችኋት አረብ ሀገር እንዴት ነች?

እኔ የተሳለ ምናምን እነዚህ በየዓመቱ ዕቃ የሚቀይሩ ለበዓላቸው ለጾም ብቻቸው ምናምን በጣም ዕቃ የሚቀይሩ ምናምን እነዚህ ስከተል ደግሞ ልጆቻቸው በጣም ቶፕ ተማሪ። እኔ ግን ይሄ ታሪክ ይመስለኛል፣ ወይ አውሮፓ ወይ አሜሪካን ቃል ንገሩ። ይሄ ዕቃ መቀየር የሚባለው ግን እኔ የደበንደው የደበደብኩት የተሳለልኝ ነው። እና ደምድም ያለው ውሳኔ የወሰንኩት ያየሁትም ማለት ካየሁት አንጻር ማለት ነው። በዚህ በዚህ በትንሽ ዓመታት ውስጥ ያየኋትን ማለት ነው። ብዙም አልኖርኩም እኔ ገና ሁለት ዓመት ነው፣ ግን በሁለት ዓመት ውስጥ ያየሁት እየቃ የሚቀዩ ሁለቱን ማመት ሱፋ አልቀየሩም። ስለዚህ ኢትዮጵያ ሄ የሳላችሁ ሁሉ እንዴት አድርገታችሁ? ወይስ እነሱ ናቸው እንቀይራለን ያለዎቹ? ወይስ እናንተ ናችሁ ይቀይራሉ ብላችሁ መጣችሁ። እዚህ አቀራረብ ሀገር መጀመሪያ የመጣሽ ሴት ወይ የመጣሁ ወንድ ይቀይራሉ ይላሉ ብለ ያወራሁ ማነግ ውጣ አሁን መትሄት አለብህ። ስለዚህ እንዲህ እና የተሳለልንና የምናውቀውና የሚገጥመም የተመኝነ የምድር ያክል ነው። ኢትዮጵያና ኤርትራ በሉት ኢትዮጵያን ኤርትራ ራሱን ጊዜ ይረረቁ የምሬ ነው። ምላችሁ ነ እናላችኋለሁ ምንም ኢትዮጵያ ኢትዮጵያ መታቆት ይሄ መንግስት ብር ይከፍላችኋል፣ ወፍ ሊከፍላቸው እንጂ ሳውዲዎች ሊከፈላቸው ይችላል። ሜይቢ ሜይቢ ይሁን ይችላል አላውቅም። እሱን በወሬ ደረጃ ስለሰማው ነው። እኔ ግን ያለውባት ሀገር እንኳን ብር ብራሱ የሚያሳያቸው አይመስለኝም። እና ደግሞ ይሄ በየአመቱ እቃ ይቀይራሉ፣ ወፍ እቃ እራሱ እራሱ አይቀይሩም አዳዲስ እቃ ሜቢ ከተሰበረ ወይ ተጨማሪ የሚያስፈልጋት ከሆነ ለዛ ነገር ነው እንጂ የምትገዛው ወፍ የለም። ምን አትገዛም፣ አትቀይርም የሚሆን የሁለት አመት ያለውበት ሁለቱም አመት ያለ ሶፋን ያለው ከሶፋ እስከ ሲኒ ይቀይራሉ የተባለ ተባልኩት፣ የሰማው እንኳን ሶፋ ሲኒ ያቀይርም፣ አምናችሁን እዚህ እና ደግሞ ይሄ መንግስት ብር ይከፍላቸዋል፣ ወፍ አያሳያቸውም። ምንም የለም።

መለስ ብሩን አጥፍቶ ውስጥ ስጥ ሲጠብቁ ምን ስሜ ላይ ምን የአረብ ሀገርን ወጣት ያጠፋችሁ ሰዎች እንዲህ ሀገር ቅራችሁ ልትሄዱ ይገባል። እኔ እዚህ ከመጣሁ ነው ያየሁት ችግራቸው የሆነን ሰው የሆነ ነገር ሲደርስብ ለምን ለማለት ብዙ ጊዜ ስቃ ለመጋራት ሲደርስባቸው የምታቆም የሚባለው እውነት ነው። ደርሶብኝ ማለት ደርሶብኝ አይቼዋለሁ፣ ሆኜ ቦታው ላይ ሆኜ አይቼዋለሁ እና በጣም የሚገርም ነው የምር በጣም የሚገርም የብር የምታጠፉ ሰዎች የምር አንገታቸውን ደፍታችሁ የሄዱ የማውቃቸው ሰዎች አሉ። ታሪካቸውን የማውቀው ልጃቸውን ብር አጥፍተው እሷ እነሱ ብሩን አጥፍተው እሷ እንግዲህ በአሁኑ ሰዓት ፋብሪካ ለፋብሪካ ተንከራታ ትሰራለች

እኔ ተጮቦ ይመስለኝ ብር ምትበሉት እኛ ተጮቦ መሰለኝ ብር የምታገኙት እኛ ስለ ስለጮቦ መሰለኝ ሰርተን ብር ምንልክላችሁ የምር። አረ ተረዱ ሰውን ተረዱ። መታችሁ ውስጡ እስከምታይ ወይ እስከምትገቡ ከመትገቡ እንትን አትበሉ። ተረዱ በቃ ተረዷቸው ተረዷቸው። አዳምጧቸው፣ ብራቸውን አስቀምጡላቸው። ቢያንስ እንኳን ነው አጥፎ ሲሏቸው እንኳን ያዙ ያዙላቸው፣ እንደ ተቆርቆሩላቸው ዘኑላቸው።